ተልባ ቢንጫጫ ባንድ ሙቀጫ፣ ማፊሳ ማፊ አስተባባሪ ለመንደሩ ደሩ ሻት ተነቀ ቢንጫጩ፣ እውነትም ተልባ ብንጫጫ በአንድ ሙቀጫ። እንግዲህ ሙሽሮቻችን እንደዚህ አምሮባቸው ተውበው ተውቦ በቲክቶክ ዘና ፈታ እያሉ መጥተዋል ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ፣ ሪም ግን ምን እያለች ነው እስኪ እንስማ። ባለፈው ቲሸርቱን ብቻ አምጥቼ ለምን ቀሚስ አታመጪ ይመላላችሁ በአጠቃላይ ይኸው ቀሚስ ነው፣ ሙሉ የወርቅ ነው። ሀያ አንድ ካረንት ባህሬ ነው። እዩት እንዴት እንደሚያምር በጣም የወደድኩት ሴት ነው። በጣም በጣም የሚያምር ሴት ነው። ሀያ አንድ ካረንት ባህሬ ነው። ዘጠኝ መቶ ሺ ድርሃ። ጎሽ ሪምዬ እንደ ልብስሽ ጥራት ከሆነ ዘጠኝ መቶ ሺህ ድርሃም በጣም ቀላል ነው። በጣም አሳንሹ እንዲህ እንዲ ኮ ሰሞኑ ሪምጌ እኔ ልሙትልሽ እንዲ በአክሮባት ልገልበጥልሽ እንዲ ቲሸርቱ ሰርተሽ ስታመጪው እንዲ ምን አለበት ጉርዱ በሰራችሁ ብዬ በጣም ታዝቤሽ ነበረ። አሁን ኮምፕሌት ስላመጣሽልን እጅግ በጣም አድርገን ከልብ እናመሰግናለን። ነገር ግን አንድ የጎደለው ነገር አለ ውድ ተመልካቾቼ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ዘጠኝ መቶ ሺህ ድርሃም የሚለውን እ ድምፅ ስትሰሙ ልክ እንደኔ መናገር አቅቷችሁ ምላሳችሁ ወደኋላ የሄደባችሁ በሙሉ ላይክ እያደረጋችሁ ከኔ ጋር ሆኖ ቤተሰብ ቤተሰብ ፍትህ ለኛ ለኢትዮጵያውያን ዘጠኝ መቶ ሺህ ድርሃም እንደተባለው ማለት ነው። አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልቦ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋቸውን እንዳትረሱ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የንጉሱ አብርሃምና የንግስቲቱ የሩታዬ ቪዲዮ ነው ማለት ነው። ሌላኛው ደግሞ የሪም ጎልዲ የሪም ጎልድ ማስታወቂያ ነው። በሁለቱ ነው ዛሬ የመጣሁት ማለት ነው። ልፈተፍት ፍትፍት ያበላችሁ ማለት ነው። በደረቅ ነው ወፍትፍቱ እንዳትሉኝ፣ አይደለም በሱፍ ነው። ዘና ፈታ እያላችሁ ዚስማይ ጀስት ፈታ እያላችሁ ላይክ አድርጉት። ላይክ ሳታረጉ ነቴ ነው ሙላችሁ። ከቤቴ ንቅንቅ እንዳትሉ እኔ ልሙትላችሁ። ላይክ አድርጉ። እናንተ እንዲሁ መግባታችሁ ካልቀረ ወዲህ ላይክ ሳታረጉ ለምን ትወጣላችሁ? እናንተ ተው። ለእኛ እኮ ይጠቅመናል። ሌላው ደግሞ ስንት ሰው ይከታተለኛል፣ አሁን ሰ ከመቶ ስንት ፐርሰንት ነው ሰብስክራይብ ያደረጉሽ ይለኛል። በጣም እያበሳጫችሁ እንዲሁ ስኳሪ እንደሜን ከፍ እያደረጋችሁ ነው። ሰብስክራይብ ያላደረጋችሁ ከዛሬ ቀን ጀምሮ ሰብስክራይብ አድርጉ። እንደምን ሆናችሁ ነው? እኔ እኮ ሀያ ሺህ ሳልገባ እኮ አራት አመት ድፍን ሞልቼ፣ አሁን ወደ አምስት አመት ሊሄድ ነው። ፍትህ ለቀለሙ በሉ ሀያ ሺህ አስገቡኝ። እውነት ሀያ ሺህ አስገቡኝ። ጉዴ፣ እኛ ግዴታ ከታዋቂ ሰው ጋር መስራት አለብን። እንደ እኛ ፈትፍተን እንደዚህ ፍትፍት ስናደርግ ደግሞ ላይክ እና ሰብስክራይብ አድርጉን ወገን። የተጨቃጨቅሽ እኮ ቀለሙ፣ ቀስ እያልሽ ይቅርታ። ለማንኛውም ወደ መጣሁበት ወደ ገደለው ስገባ አብርሸና ሩታ እንደዚህ ዘና ፈታ እያሉ ቲክቶክ ላይ መጥተዋል ማለት ነው። ብዙዎቻችሁ ተጨንቃችሁ ነበረ ረ እነዚህ ልጆች እየተሰቃዩ ነው ደግሞ ሰውነታቸው ፊታቸውም ጥሩ አይደለም። የደበራቸው ይመስላሉ ከስተዋልም እያላችሁ ነበር ማለት ነው። እንግዲህ በቲክቶክ እንደዚህ አምሮባቸው መጥተዋል ማለት ነው። እና ቲክቶክ ላይ ሄዳችሁ ደግሞ ዞር ዞር ስትሉ ስታጧቸው ደግሞ እንዳትሰዱኝ መንትዮቹ በሚለው የቲክቶክ አካውንታቸው ላይ አልመጡም። የመጡት ግን ሌላ ቤት ነው የተለቀቀው ማለት ነው። እንዳያችሁት ተልባቢን ጫጫ በአንድ መቆጫ ብለው መጥተዋል ማለት ነው። ደስ የሚል መልዕክት ነው ለዋንኛው ማለት ነው። ውድ ተመልካቾች፣ ያው በዚህን ሰዓት ዱባይ ሙቀት ነው። ዱባይም ሳውዲ አረቢያም ሙቀት ነው። በዚህ ሰዓት ኃይለኛ ሙቀት ነው ማለት ነው። እንኳን ላለመደው ለለመድ ነው ራሱ በዚህን ሰዓት በጣም ይከብዳል። ብርዱን ከባድ ነው፣ ሙቀቱን ከባድ ነው ማለት ነው። እውነት ለነዋሪም ይከብዳል፣ እንኳን አይደለም ለእንግዳው ማለት ነው። እነሱ የመጡት ደግሞ ታውቃላችሁ፣ ለፕሮግራም ነው የመጡት። ብዙም ያለመዱት ስለሆነ ትንሽ የከበዳቸው ይመስላሉ። አብርሸና ሩታዬን ብቻ ሳይሆኑ ጽጌም እንዳያቸዋት ሜሪም ትላንትና እየተናገርኩ ነበረ። እሷም ራሱ ፊቷ ራሱ ትክክል አይመስልም። እና ሙቀቱ በጣም ከባድ ነው በዚህን ሰዓት ማለት ነው። በጣም ከባድ ነው። እውነቴን ነው የምላችሁ። እና ምንም ሆነው አይደለም ሙቀቱ በጣም እንደከበዳቸው ነው የተናገሩት፣ ማለት ነው ውዶችዬ፣ ምንም አልሆኑ ሰላም ናቸው። ሩታዬ ነ፣ ባካችሁ ደክማለች አታንገላቱብን እያላችሁ ነበረ። አቤት እንደናንተ እኮ እንደናንተ አይነት ወዳጅ ያብዛልን። እውነት የሩታዬና የአብርሽ አድናቂዎች ትለይ ያላችሁ እውነት፣ የእያንዳንዱ እንቅስቃሴያቸው ይከተላሉ። በቃ ብዙዎቹ ሩታ ከስታለች እኮ አብርሽ ከስቷል እኮ፣ ኧረ ባካችሁ። ሁለቱንም አንተ አንገላቱብን ምናምን እያሉ ነበር። ያው በሚሰሩት እንትን ማለት ነው። ለማንኛውም ውዶችዬ ምንም አልሆኑም ሰላም ናቸው፣ ግን ትንሽ ሙቀቱ እንደ ከበዳቸው ነው ማለት ነው እና ስለነሱ እዚህ ላይ ላብቃና እጅግ በጣም ጆሮ ጨው የሚያደርገው እንዲ አእምሮና ጭንቅላት እናንተ አንድ ነው፣ አእምሮና ጭንቅላት አንድ ላይ ድብልቅልቅልቅልቅ የሚያደርገው ሰማይና ምድርን አንድ ላይ የሚደባላልቀው ማስታወቂያው ነገር የማስታወቂያው ነገር እሱም የሪም ጎልድ ማስታወቂያ ማለት ነው። እንዲው ሰሞኑ ቲሸርት አመጣች ማለት ነው። ቲሸርት አምጥታ እንደዚህ ሀያ አንድ ጋራንቲ ምንድነው ምንድነው፣ እያለች የነበረው ማለት ነው። እና በሱ ራሱ ቲክቶክ ሰፈር ቅውጥ ተደርጎ ነበር ማለት ነው። እሱም ትንሽ ቀዝቀዝ ሳይልለት ደግሞ የወርቅ ማንኪያ ደግሞ ይዛ አመጣች ማለት ነው። በወርቁም ማንኪያ ሰማይና ምድር ግልብጥብጥ እያለ ነበር። መልሳ ደግሞ የወርቅ ጫማ ብላ አመጣች ማለት ነው። በእሱንም ብዙ ንግግር ተፈጥሮ ነበር። አሁን ደግሞ ጭራሽ ሰሞኑ ቲሸርት አምጥቼ ቀሚሱ ስላላመጣሁላችሁ ለምን ብላችሁ ጠይቃችሁ ነበረ፣ አሁን ኮምፕሌት ታመጣሁላችሁ ብላ ቁጭ። በዛ ላይ ደግሞ የምትጠራው ቁጥር እስናቴ አስራ አምስት አመት ሐረብ ሀገር ላይ ተዘብስፌ ያላገኘሁት ደግሞ ስትጠራብኛለች ምንድን ነው ዘጠኝ መቶ ሺህ ድርሃም አ ዘጠኝ መቶ ሺህ ድርሃም አውጥቶ የሚገዛው ኢትዮጵያዊ ማን ነው? ፍትህ ለእኛ ለኢትዮጵያውያን እንዲህ በዘጠኝ መቶ ሺህ ድርሃም ጆሮአችን ጨው ያለው ስንሰማው እንዶ አናታችንና እንዶ የሆድ እቃችንን አንድ ላይ የተገለባበጠብን ማለት ነው። እንዴት ምንድን ነው ሪምጎልድ ምን አለበት አንቺ ለአሰሪዎችሽ ምን አለበት እንደዚህ አይነት ማስታወቂያ ወይ በእንግሊዘኛ ወይ በአማርኛ ልስራ ብትዩ ማለት ነው። አይ በአማርኛ አረ ቀለም ተረጋጊ፣ ወይ በእንግሊዘኛ ወይም በአረብኛ ማለት ነው። እኛ እኮ ኔ ናት እኛ ኢትዮጵያውያን ማለት ነው። ገፋቢል እስከ አራት ሺህ እስከ አምስት ሺህ ድረስ አውጥተን ብንገዛ ነው ወርቅ ማለት ነው። ማን ነው ዘጠኝ መቶ ሺህ ድርሃም አውጥቶ ወርቅ የሚገዛው? ለዛውን ቀሚስ እናቴ ቲሸርት ማለት ነው። በአሁን ሰዓት ላይ ኢትዮጵያ አይደለም ቀሚስ እና ቲሸርት እና የጣትሽ ወርቅ ራሱ አርገሽ ስትሄጂ ብዙ መከራ አለው እየተባለ ነው ያለው ማለት ነው። ትቀልጃለሽ እንዴ የእኔ እናት፣ ቁርስ ተበልቶ ምሳ በማይደገምበት ሁኔታ ላይ ነው በአሁን ሰዓት ያለ ነው ማለት ነው። የኑሮ ውድነት ጣራ ነክቶ ጦርነት ሀገሪቱ አናውጦት። ማን ነው ዘጠኝ መቶ ሺህ ድርሃ ማውጥቶ ያንቺ ወርቅ የሚገዛው? ትቀልጃለሽ አንዳንዴ እንደ እየተሳሰብን እንጂ እየተሳሰብን፣ በአረብኛ ወይም ደግሞ በእንግሊዘኛ ማስታወቂያ ስሪ። እንደዚህ አይነት ደባሪ የሆነ ማስታወቂያ እንዳስሪ ያው ስራሽ ነው አውቃለሁ። ነገር ግን ደግሞ እኛ ኢትዮጵያውያን እንደዚህ አይነት ነገር እንደማንገዛ ታውቂያለሽ። ለማንኛውም ሰላማችሁ አላያብዛልኝ። አይዟችሁ፣ ፍትህ ለጆሮችን እንደኔ ጆሮችሁ ጭውል አለባችሁ አይዟችሁ እንግዲህ ምንም ማድረግ አይቻልም ማለት ነው። እና ወዳችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ላይክ አድርጉ። ላይክ ሳታደርጉ እንዳትወጡ ባይ